ሰላም ጤና ይስጥልን ብለናል ተመልካቾቻችን። ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። በዞኑ የቲቪና ወባ በሽታዎችን ስርጭት ለመቆጣጠር የተሰሩ ስራዎች ውጤታማ መሆናቸውን የደቡብ ወሎ ዞን ጤና መምሪያ አስታወቀም። የስምንት ወራት የስራ አፈጻጸሙን የገመገመው መምሪያው በቀጣይ የህጻናት ህክምና አገልግሎትን ተደራሽ ለማድረግ በትኩረት እንደሚሰራም ገልጿል። መሐመድ በቀለ ተጨማሪ ዘገባ አለው። የደቡብ ወሎ ዞን ጤና መምሪያ የበጀት ዓመቱን የስምንት ወራት እቅድ አፈጻጸም ገምግሟል። የተላላፊና ተላላፊ ያልሆኑ በሽታዎች፣ የእናቶችና ህጻናት የጤና ተደራሽነት፣ የአገልግሎት አሰጣጥና የህክምና ግብዓት አቅርቦት ላይ በትኩረት ውይይት ተደርጓል። የዞኑ ጤና መምሪያ ኃላፊ አቶ ጌታቸው በለጠ በዞኑ ባሉ በአብዛኛዎቹ የጤና ተቋማት ለማህበረሰቡ የተሻለ አገልግሎት እየተሰጠ መሆኑን ተናግረዋል። ቲቢና ትኩረት አድርጎ መስራት በጣም በእጅጉ የሚያስፈልግ በት ወቅት ነው። ከዛ አኳያ በሽታው ተገኝቶባቸው ወደ ህክምና ሊንክ የማድረጉና የቫይረስ ምጣኔውን በመቀነስ በኩል በከፍተኛ ሁኔታ ጥሩ አፈጻጸም እያዝን ያለ ነው። ቲቢም አካባቢ በተመሳሳይ በተለይ የጤና ኤክስቴንሽን ከኮሚኒቲ ሪፈራሉ አካባቢና በጤና ተቋማትም ቢሆን የቲቢ ህሙማንን በማግኘት በኩል ከአንድ ሺ ሰባት መቶ ሀያ በላይ ኬዞችን አግኝተናል። በጤና ጣቢያ መሪያ አካባቢ ቁጥጥር ስራን በማጠናከር የህክምና አገልግሎት በጤና ተቋማት ተደራሽ በማድረግ በኩል ሰፊ ስራ በመስራት ወደ ሀያ ሺ የሚሆኑ የወባ ኬዞችን አክምም ማዳን የቻልንበት ሁኔታ ነው ያልነው የደሴ ዙሪያ ወረዳ ጤና ጥበቃ ጽሕፈት ቤት ምክትል ኃላፊ ኢንድርስ ሁሴን፣ ለማህበረሰቡ የሚሰጠውን አገልግሎት ለማሻሻል በግብአትም በባለሙያም ላይ የሚታዩ ችግሮችን ለመቅረፍ ጥረት ሲደረግ እንደነበር አንስተዋል። ግብአቶችን በማሟላት ጥሩ እንቅስቃሴ አድርገናል። በሀገራዊ ጉዳይ የሌሉ መድኃኒቶች ላይ ካልሆነ በስተቀር እንደ ሀገር ችግር ያልሆኑት መድኃኒት ግን በማሟላት በኩል ጥሩ የሚባል ነው። የመልካም አስተዳደር አገልግሎት ያሉ ችግሮች አሉ። ችግሮችን ለይቶ በመፍታት ደረጃ እስከ እርምጃ ጭምር ይሄድንባቸዋሉ። በጸጥታ ችግር ውስጥም ሆነው ከአጋር አካላት ጋር የተሻለ ስራ እንዳከናወኑ የገለጹት የተውለደሬና የቦረና ወረዳ ጤና ጥበቃ ጽህፈት ቤት ኃላፊዎች የእናቶችና ህጻናት ሕክምና አገልግሎት ላይ ውጤታማ ስራ መሰራቱን ገልጸው ለዚህም እስከ ዞን ያለው ቅንጅታዊ አሰራር መልካም መሆኑ ተጠቅሷል። በሴቶች ልማት ህብረት በጎጥ ጤና መሪዎች ና አጠቃላይ ጤና ኤክስቴንሽኑ ተባብሮ በመለየት ከ አስራ ሁለት ሳምንት በፊት የሚሆኑ እናቶችን ቀድሞ ክትትል እንዲያደርጉ በማድረግ እንግዲህ ወደ ስልሳ ፐርሰንት አካባቢ የሚሆን አፈጻጸም ፈጽመናል። የወባ ስርጭት እንግዲህ እንደኛ ወረዳ በባለፈው ታኅሳስ አካባቢ፣ ህዳር አካባቢ እንደዚሁ በወረርሽኝ አምስት ቀበሌዎች ላይ ተከስቶ ነው የነበረው የአካባቢው ቁጥጥር ስራ በሰፊው የሰራንበትና አሁን የወባ ከወረርሽኝነት ወርዶ እንደ በፊቱ በኖርማል ሁኔታ ነው ያለው። ብዙ የጸጥታ ችግር ቢኖርም እንኳን እንደ አካባቢያችን እሱን ሳይበግረን የጤና ባለሙያችን እስከ ታች እስከ ጤና ኤክስቴንሽኖች ከጤና ኬላ ጀምሮ እስከ ጤና ጣቢያ እስከ ሆስፒታል ድረስ ህዝባችን አገልግሎት እያገኘ ነው ያለው። ከዛ አንጻር ሁሉም ክትባት በሚባል መንገድ መቶ ፐርሰንት ፈጽመናል። በተለይ ከእናቶች አፈጻጸም ከመጀመሪያ ነብሰጡር ክትትል ሰማኒያ ፐርሰንትና በላይ ፈጽመናል። የወሊድ የምንለው ደግሞ የወሊድ ሰርቪስ ሰባ ስምንት ፐርሰንት አካባቢ ፈጽመናል። ዞን ጀምሮ እስከ ታች እስከ ቀበሌ ድረስ ያለውን መደጋገፍ መልካም የሚባል ነው። በጸጥታ ችግር ምክንያት ተደራሽ ያልሆኑ ህጻናትና ህክምና የሚያስፈልጋቸውን ወገኖች በቀሪ ወራት ተደራሽ ለማድረግ በትኩረት እንደሚሰራ የዞኑ ጤና መምሪያ ኃላፊ አቶ ጌታቸው በለጠ አስታውቀዋል። ተደራሽ ማድረግ የሚገቡን ህጻናቶች ተደራሽ በማድረግ በኩል ብዙ ስራዎች ሰርተናል። ነገር ግን አሁንም ላይ ቢሆን ተደራሽ ያልሆኑ በተለይ በጸጥታ ችግር ምክንያት አክሰሱን ያላገኙ ህጻናቶች ስለሚኖሩ በጣም በዚህ ተግባር በቀሪ አራት ወራት ትኩረት ሰጥተን አንዱ ያልተከተቡ ህጻናትን የመክተብ ሁለተኛው የስርአተ ምግብ ልየታና ሕክምና አገልግሎታችን እንደሚታወቀው አፈጻጸሙ መልካም ቢሆንም ግን የጸጥታ ሁኔታው ጋር ተያይዞ ያላከናወናቸው ተግባራቶች ስለሚኖሩ ከዛ አኳያ በተለይ በቀጣይ የስርአተ ምግብ ልየታ ሕክምና አገልግሎታችን በተጠናከረ መንገድ መስራት አለብን። በቀሪ አራት ወራት በትኩረት ይዘን የምንፈጽማቸው ተግባራት ለይተን ግማሾቹን ካምፔን የሚያስፈልጋቸውን በካምፔን መልክ ይሰራሉ። በመደበኛው ደግሞ እየተገመገሙ መመራት የሚገባቸውን ትኩረት ሰጥተን የምንመራ ነው የሚሆነው። የደሴ አጠቃላይ ስፔሻላይዝድ ሆስፒታል እያከናወናቸው ያሉ ዘርፈ ብዙ ተግባራት አበረታች መሆናቸውን የደሴ ከተማ ምክር ቤት ቋሚ ኮሚቴ አባላት ተናገሩም። ሆስፒታሉ በወሰን ማስከበርና ማስፋፊያ ዙሪያ የሚያነሳቸውን ጥያቄዎች ለመመለስ ምክር ቤቱ በትኩረት እንደሚሰራም ተመላክቷል። ጀማሊማ ከ80 ዓመት በላይ ዕድሜ ያስቆጠረው አንጋፋው የደሴ አጠቃላይ ስፔሻላይዝድ ሆስፒታል በሰሜኑ ጦርነት ዘረፋና ውድመት ከደረሰበት በኋላ በርካታ የለውጥ ስራዎችን እያከናወነ ቆይቷል። የሆስፒታሉን የለውጥ ስራዎች የደሴ ከተማ አስተዳደር ምክር ቤት የቋሚ ኮሚቴ አባላት ተመልክተዋል። የሶስት ወር የሥራ አፈጻጸሙንም ገምግመዋል። በሆስፒታሉ እየተተገበሩ የሚገኙ ዘርፈ ብዙ የለውጥ ስራዎች አበረታች መሆናቸውንም የቋሚ ኮሚቴ አባላቱ ይናገራሉ። ደሴ ሆስፒታል ድሮ ከነበረበት ደረጃ በጣም የተሻሻለና በተለይ የእናቶችና ህጻናት መታከሚያ ክፍል ጽዳቱ በጣም ጥሩ ነው። ህጻናት የሚታከሙበት ቦታ ህጻናትን የሚሸት ስዕል ያለበት የኳስ መጫወቻ፣ የአሻንጉሊት መጫወቻ፣ ሌሎችንም እያዩ ከቤታቸው እንዳሉ ሆነው የሚገለገሉበት እንደሆነ አይተናል። ሁሉም አገልግሎቶች እዛው የሚገኙበት ለምሳሌ ምርመራው እዛ ያደርጋል፣ እዛው ህንፃ ላይ መድኃኒት እዛው ያገኛል፣ ኤክስሬይ እዛው ነው የሚያገኘው አገልግሎቱ ስለሚገኝ በጣም ጥሩ ነው ማለት ነው። ድሮ ከምናውቀው በተሻለና በጣም ጥራቱን በጠበቀ ደረጃ የተዘጋጁ ዋርዶችን፣ ክፍሎችን ሁሉም ነገር አለው። የፍሳሽ ቆሻሻና የደረቅ ቆሻሻ አወጋገዳቸው በጣም ይበል የሚያስብልና ማለት ታካሚው ነጻ፣ ንጹህ ምንም ሳይሰማው የሚታከምበት ክፍልና ሆስፒታል መሆኑን አይቻለ። የቀዶ ጥገና ገና ይሰራ የነበረው እስከዛሬ በአንድ ሩም ብቻ የነበረ አሁን እሱም በማስፋፋት ሰፊ የሆነ አገልግሎት የሚሰጥበት ወደ አስራ ሁለት አልጋዎች ያሉት መሆኑንና ጽዳቱን በጥሩ ሁኔታ እየተጠበቀ ያለ መሆኑን አይተናል ማለት ነው። የደሴ አጠቃላይ ስፔሻላይዝድ ሆስፒታል ስራ አስኪያጅ ዶክተር ሃይማኖት አየለም የሕክምናውንና ከዚያ ውጭ ያለውን የአስተዳደር ዘርፍ በቅንጅት ለመምራት የተደረገው ጥረት ለውጥ እያመጣ መሆኑን ገልጸዋል። ከበር ጠብቅ ጀምረህ ካላቀናጀሁ ጤና ስራ አንድ ሰው ሰርቶት አይዘልቅም። ስለዚህ ከጥበቃም ጽዳትም ብለህ ትንሽ ትልቅ አትልም፣ እስከ ስፔሻሊስቱ ድረስ ነው። ሁለተኛ አስተዳደር ዘርፉን ክሊኒካል አስተዳደር ህክምናው ዘርፍ አስተዳደር አለው፣ የአስተዳደራዊ ዘርፍ ደግሞ አለው ከህክምና ውጭ አለው ያንን ማን ላይ ማረፍ አለበት ብለ ለይተን ነው የሰራ። ስለዚህ ህክምና ዘርፉም ራሱን ይመራል፣ አስተዳደራዊ ዘርፉም ራሱን ይመራል። እነዚህ ሊደርሽፖች ሲቀናጁ ውጤት ለማምጣት እያገዙ ይገኛሉ። አሁንም ልበ ሙሉ የማያደርጉ ውጥረቶች ይኖሩናል። ያንን ለመሙላት ደግሞ ጠንክረን እንሰራለን። የደሴ አጠቃላይ ስፔሻላይዝድ ሆስፒታል በዘርፈ ብዙ የለውጥ ስራዎች ላይ አበረታች ለውጦች እየታየበት ቢሆንም የሆስፒታሉ ነባር ይዞታ በግለሰቦችና ተቋማት በመያዙ የማስፋፊያ ስራዎችን ለማከናወን መቸገሩንም የቋሚ ኮሚቴ አባላቱ በምልከታ ሁኔታ ማረጋገጣቸውን ያነሳሉም። የሆስፒታሉ ይዞታ የነበረ አሁን የተሰፈረባቸው ትምህርት ቤቶች ይህን ነዋሪዎች ያሉበትን ከተማ አስተዳደሩም ሆነ ይሄ ምክር ቤት ከሆስፒታሉ ጎን ሆኖ ለሰዎቹም የሚሰፍሩበትን አመቻችቶ በቅርብ ሰዓት ተነስተው ሆስፒታሉ ከተማውም ሊያገኝ የሚገባውን የሕክምና እንትን የቀሩትን የደም ባንክም የተለያዩ አገልግሎቶችን በአፋጣኝና በቅርብ ሊሰራ ይገባዋል። ለሰዎቹም ትክ ቦታ በአስቸኳይ ከተማ አስተዳደሩ ሊያመቻች ይገባዋል ብዬ አስባለሁ። ትምህርት ቤቱ ህጻናትን ነው የሚያስተምረው። ከአንድ እስከ አራት ያሉ ተማሪዎች ናቸው። እነዚህ ደግሞ በእድሜ ህጻናቶች ናቸው። እነዚህ በጣም ሰው ሲታመም ሲሞት እያዩ እዚህ ማስተማር እውነት ለመናገር በጣም ትክክል አይደለም። የደሴ ከተማ አስተዳደር ይሄንን ችግር አይቶ ትምህርት ቤቱን ወደ ሌላ ሽፍት የሚያደርግበት ግለሰቦቹን ደግሞ ለራሳቸውም ለጤና ችግር ነው፣ ሁለተኛ ለሆስፒታሉም እንደ ልቡ ማስፋፋት ተቸግሯል። ስለዚህ በመንገድ መለያየት ሲገባው ሆስፒታሉና የመኖሪያ ቤት ነገር ግን አዋሳኝ ሆኖ ነው ያለው። የሆስፒታሉ መሪዎች ተናቦ የመስራት አቅም ማደግና በየዕለቱ ስራን በግምገማ መምራት በመቻላቸው ለውጥ መታየቱን ያነሱት የደሴ ከተማ አስተዳደር ምክር ቤት ዋና አፈ ጉባኤ አህመድ ሞሄም የሆስፒታሉን ይዞታ የማስከበሩን ጉዳይ ምክር ቤቱ በትኩረት እንደሚከታተሉ አመላክተዋል። እያንዳንዷ የአራት ሰዓት ስራ እየተገመገመ እየተሰራ መሆኑን ከደንበኞች ራሱ እንትን ብላል ሴ ሆስፒታል ተለውጧል፣ ጥሩ አገልግሎት እያገኘ ነው የሚል ነገር ና ያለው። ይህንን ያየነውን ነገር አስፈጻሚው አካል እንዲፈታ ምክር ቤቱ አቅጣጫ ያስቀምጣል። ጉባኤ ስላለው ማለት ነው እንደዚህ ሆኖ ዝክ ህፃን እንትን ብሎ ዝህ ሆስፒታል እንትን ብሎ ምናልባት አሁን መወሰን ባልችልም፣ ነገር ግን እንደ ምክር ቤት የአገልግሎት አሰጣጡ ጋር ተያይዘ ያለ ችግር ስለሆነ አይሆፕ አስፈጻሚው አካል መፍትሄ ይሰጣል ብዬ አስባለሁ። እኛም እንደ ምክር ቤት እንከታተለዋለን። የሰራተኛውን የመፈጸም አቅም በማሳደግና የተጠያቂነት አሰራርን በማስፈን የተገልጋይ እርካታን ለመጨመር እየሰራ መሆኑን የወልዲያ ከተማ ሲቪል ሰርቪስ እና የሰው ሀብት ልማት መምሪያ ገለጸ። መምሪያው የስምንት ወራት የስራ አፈጻጸሙን ባለድርሻ አካላት በተገኙበት ገምግሟል። ካሳሁን ኃይለ ሚካኤል ተጨማሪውን ይዟል። የወልዲያ ከተማ አስተዳደር ሲቪል ሰርቪስ መምሪያ የስድስት ወራት የሪፎርም አፈጻጸም በመልካም አስተዳደር እና በአገልግሎት አሰጣጥ ጉዳዮች ከመንግስት ሰራተኛውና መምሪያ ኃላፊዎች ጋር ምክክር አድርጓል። የሰራተኛውን የመፈጸም አቅም በማሳደግ የተገልጋዩን እርካታ ከፍ ለማድረግ እየተሰራ መሆኑም ተገልጿል። የወልዲያ ከተማ አስተዳደር የስራ ዕድል ፈጠራ ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ መላክነሻይሉና የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ዮሐንስ ገበያው ተቋማቸው የአገልግሎት አሰጣጡን እየፈተሸ እንደሚሰራ ገልጸዋል። ከጊዜ ጊዜ የተሻለ የአገልግሎት አሰጣጥና የመልካም አስተዳደር ችግሮችን ለመፍታት ጥረት እያደረግና ያለ ነው ና የነበሩብን ችግሮች ክፍተቶቻችን ምንድን ናቸው የሚለውን አይተናል። እነዛን ክፍተቶች ድጋሚ ላለ መድገምና የተሻለ ውጤት አምጥተን ህብረተሰቡን ህብረተሰቡ ለመጥቀም የተሻለ ኮሚትመንት አለው የሪፎርም ተግባራት እየገመገምን መምራት ከጀመርና በተሰጠን ድጋፍና ስልጠና መሰረት በመፈጸም ደረጃ መቀራረብ እያሳየ የመጣበት በአገልግሎት አሰጣጥን ፈጣለው ጫምጭ የሆነ አገልግሎት አሰጣጥን እየተጠቀምን ያለንበት ሁኔታ ነው ያለው። በመልካም አስተዳደር ችግሮችም በየጊዜው እየለየን እየገመገም ከሚመለከተው ተቋማት ጋር በመቀናጀት ለመፍጣት ጥረት ተደርጓል። የወልዲያ ከተማ አስተዳደር ሲቪል ሰርቪስ መምሪያ ኃላፊ አስናቀች ኃይሌ የመልካም አስተዳደር ችግር እየፈጠሩ ያሉ ሰራተኞችና የስራ ኃላፊዎች ተጠያቂ እንዲሆኑ እየተሰራ ነው ብለዋል። አገልግሎት አሰጣጡ መሰረት ተደርጎ የመልካም አስተዳደር ችግር ነው እየተፈጠረ ያለው። ሰው በአገልግሎታችን አይረካም። የሚያገኘውን ታገኛለህ አንልም፣ ማያገኘውን ደግሞ አታገኝም ብለን መመለስ በኩል ከፍተኛ የሆነ ክፍተት አለ። ይህን እየተነጋገሩ በቀጣይ ድክመት ያለባቸውን ማረም ካልሆነ የተጠያቂነት ስርዓት ማስፈን ያስፈልጋል ብለን እናስባል። የተቋማትን የመፈጸም አቅም ለማሻሻል መምሪያው ተከታታይ ቁጥጥርና ድጋፍ እንደሚያደርግ አስረድተዋል። አሁን የኛ ድጋፍ አንደኛው ተቋማት በዘጋጁት የዜጎች ቻርተር መሰረት አገልግሎት እንዴት እየሰጡ ነው የሚለውን ደግፋል። ሁለተኛ አገልግሎት ፈላጊው ማህበረሰብ ሲመጣ የአገልግሎት እርካታው ምን ያህል ነው የሚለውን እንፈትሻል። ሶስተኛው ድንገተኛ ፍተሻ እናደርጋል። ድንገተኛ ፍተሻ ስናደርግ ተገልጋዩን እናገኛለን። ተገልጋዩን በምናገኝበት ጊዜ ያሉት ችግሮች ምንድን ናቸው ብለን እንጠይቃለን። ይህን ከጠየቅነ በኋላ ከባለሙያው ጋር፣ ከቡድን መሪው ጋር፣ ከሀላፊው ጋር እንነጋገራለን፣ እንዲያስተካክሉ እናደርጋለን። በድንገተኛ ፍተሻ ያገኘነው ምን ያህል እያስተካከልክ ነው በየጊዜው ብለን በዛ መሰረት እንለካና ተቋሙ ወደ ተሻለ ደረጃ ላይ መምጣቱን ከፍተኛ መሆኑን መካከለኛ መሆኑን ዝቅተኛ መሆኑን የምንለካበት መንገድ ነው ማለት። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ የመንግስት ሰራተኛው የተገልጋዩን እርካታ ለማሻሻል እንዲሰራ አሳስበዋል። የከተማችን የጋራ ህልምን ማወቅ ይጠይቃል። እኔ የምሰራው ለምንድን ነው? ከየት ነው የተነሳሁት? እንዴት ነው የሚሄደው? የት ነው የምደርሰው? ብሎ ማሰብ፣ የጋራ ህልማችን ላይ መግባባት፣ ህልማችንን ማወቅና ሁሉም የየድርሻውን ስራ መስጠት ያስፈልጋል። በተለይ ደግሞ አገልግሎት አሰጣጣችን ህብረተሰባችንን የሚያረካ ከእርግማን ወጥተን ወደ ምርቃን የሚያስገባ ህብረተሰቡ በመጣበት ሰዓት መስተንግዶውን አጣጥሞ ረብቶ የእኛን ልፋትም ጭምር በተግባር የሚያይበት ስራ መስራት ካልቻልነ አስቸጋሪ ደረጃ ላይ የሚያደርሱ ሁኔታ ላይ እንዳለን መገንዘብ ያስፈልጋል። ባለፉት ስምንት ወራት ግባቸውን ለማሳካት ጥረት ያደረጉና የተገልጋዮችን እርካታ ያሳደጉ ተቋማት በምክክር መድረኩ ላይ እውቅና ተሰጥቷቸዋል። የተወደዳችሁ ተመልካቾቻችን ከአሚኮ ደሴ ስቱዲዮ ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ተመስክና ሰፋ አብሪያቸው ቆይታ አደረግኩኝ። መልካም ጊዜ